ተቃጥለኛል ልብ ወደ ታች ሸርተት ትላለች። እንግዲህ ይሄ በተደጋጋሚ ድንገተኛ ክፍል ውስጥ ከሚመጡት ታካሚዎች ውስጥ የምንቀበለው የመመለክት ነው። ጤና ዶክተር ደስታው ጥላውም በወልዳ ዩኒቨርሲቲ ጤና ሳይንስ ኮሌጅ መመር እና ጠቅላላ ሐኪም ነኝ። ዛሬ እንድንወያይበት የመረጥኩት ርዕስ ስለ ጨጓራ ቁስለት የተመለከተ ይሆናል። እንግዲህ እንደ መግቢያ ያክል ጨጓራ በስርዓተ ምግብ ውስጥ የሚሳተፍ አንዱ የሰውነታችን የሚያንጀት ክፍል ነው። እንግዲህ በስርዓተ ምግብ ኢንስቲትዩት ውስጥ የጨጓራ ሚና ምንድን ነው? ዋናው ነገር እንደ ምግብ ማጠራቀሚያ ከረጢት ሆኖ ነው የሚያገለግለው። ምንም ተጨማሪ ጥቅሞች ቢኖሩትም፣ በተለይ ደግሞ ይህን የተጠራቀመውን ምግብ ለመፍጨት አሲድ በመርጨትም እና በማምረትም እንደዚሁ ከፍተኛ ተሳትፎ ያደርጋል። ሌሎች ደግሞ አስፈላጊ ቫይታሚኖችን በተለይ ደግሞ ለቫይታሚን ቢ ትዌልቭ መመረት አስፈላጊ ሚና ይጫወታል። እንግዲህ ጨጓራ ማለት ነው፣ ሰው ጨጓራ በተፈጥሮ በጣም ተለጣጭ የሰውነታችን ክፍል ነው። እስከ ሁለት ሊትር ወይም ደግሞ ከዚያ በላይ የሚበልጡ የማጠራቀም አቅም ይኖረዋል። እንደዚህ ከሆነ ጨጓራ በአንድም በሌላ መንገድ ሊቆስል ይችላል። ነው ሰው ለጨጓራ ቁስለት በዋናነት የሚነሱት ምክንያቶች አንዱ እንግዲህ ታካሚዎች ወይም ደግሞ ህመምተኞች ለህመም ማስታገሻ ብለው የሚወስዱት እነዚህ ነን ስቴሮይዳል የሚባሉ የህመም ማስታገሻ ክኒኖች ናቸው። ከመጠን በላይ ያለፉ ወይም ደግሞ ከህክምና ትእዛዝ ውጪ የሆኑ የህመም ማስታገሻ ክኒኖች እነዚሁም፣ ፓናዶ፣ ላይቡፕሮፌን፣ ዳይክሎፌናክ ምንላቸው ማለት ነው። ሌላውና ዋነኛው ለጨጓራ ቁስለት መነሻው ምንድን ነው? የጨጓራ ባክቴሪያ ነው ማለት ነው። ሶ በዋናነት ለጨጓራ ቁስለት እንግዲህ ሁለቱ አበይት ምክንያቶች ናቸው። ምንድን ነው እንግዲህ ህክምና ውጭ ወይም ደግሞ ከሐኪሙ ትእዛዝ ውጭ የሚሰጡ የሚወሰዱ የህመም ማስታገሻዎች እና የጨጓራ ባክቴሪያ ነው ማለት ነው። ሰው እንግዲህ እነዚህ በዋናነት ከሆኑ የጨጓራ ህመም ምልክቶቹ በሰፊው ምን ምን ናቸው? እንግዲህ አንዳንዴ ያው ታካሚዎቹም እንደሚነግሩት ደረት አካባቢ የህመም የማቃጠል ስሜት ሊኖር ይችላል። ይህ ሀርትበርን የምንለው ነው። ከእሱ በሰፊው ይልቅ ደግሞ ማጋሰት፣ ሆድ መንፋት ይኖራል። ማስመለስ ወይም ደግሞ የማቅለቅ ስሜት ይኖራል። እዚች ከ ከደረት ትንሽ ዝቅ ብሎ ያለችው ክፍል ወይም ከምብርት ወደ ላይ ከፍ ብላን የምናገኛት ክፍል ላይ ከበድ ያለ የማቃጠል ስሜት ይኖራቸዋል ማለት ነው ታካሚዎች። እነዚህ ዋና ዋና ምክንያቶቹ ናቸው፣ ምልክቶቹ ናቸው። እንግዲህ የምርመራ መንገዱ ባጭሩ የሰገራ ምርመራ ነው የሚደረገው። የሰገራ ምርመራ እንግዲህ የጨጓራ ባክቴሪያ መኖር አለመኖሩን ለማየት የሚደረግ ምርመራ ነው። ምክንያቱም የጨጓራ ባክቴሪያ ካለ የሕክምና መንገዱ በተወሰነ መልኩ ስለሚለያይ ማለት ነው ሶ፣ እንግዲህ የጨጓራ ባክቴሪያው ሰገራ ምርመራ ውስጥ በደም ምርመራም ይሰራል። ሰገራ ምርመራ ውስጥ ከተገኘ እንግዲህ የሕክምና መንገድ ምንድን ነው የሚሆነው? የመጀመሪያው ነገር እንግዲህ ያን የጨጓራ ባክቴሪያ ለአንዴና ለመጨረሻ ጊዜ ማጥፋት ይሆናል ማለት ነው። ከዛ በተጨማሪ ደግሞ የህመም ማስታገሻ፣ በደም ስር የሚሰጥ የህመም ማስታገሻ መድኃኒት ይኖራል። ታካሚዎች የጨጓራ ባክቴሪያ መጥፋት አለመጥፋቱን ደግሞ ድጋሜ የጨጓራ ባክቴሪያ ካለ ሶስት የተለያዩ መድኃኒቶችን እንዲወስዱ በሐኪሙ ትዕዛዝ ይሰጣቸዋል። እነሱን መድኃኒቶች ከአስር እስከ አስራ አራት ቀን ያው በአብዛኛው እስከ ሁለት ሳምንት ድረስ እንዲጠቀሙ ይደረጋል። እነሱን ከወሰዱ በኋላ ያን የመጨረሻ ጊዜ ከወሰዱባት ቀን ጀምሮ ከአንድ ወር እንዲሞላቸው ይደረግና አንድ ወር ካለፋቸው በኋላ ድጋሜ ሰገራ ምርመራ አድርገው የጨጓራ ባክቴሪያው መጥፋት አለመጥፋት ቼክ ይደረጋል። ምክንያቱም ከዘጠና ፐርሰንት በላይ የሚሆነው በዚህ መድኃኒት የጨጓራ ባክቴሪያው ይጠፋል። ግን ለአስር ፐርሰንት ቀሪ የመሆን እድል ስለሚኖረው ነው ማለት ነው።